እሺ እና እስኪ ደሞ ይሄው እሷ ደግሞ ልጃናት የእሷ ልጅ ነው። እሺ እንዴት መጣክ? ሶስተኛ ክፍል እያለች ጓደኛ ነበረቻት። ጎበዝ ነበረች። ከዛ ቀናችና እሷን ናያቷል። በእጅ በእጅ ገባች። በመልክ ገባች። እንን እናነሳለን እናፈርጣለን። የት ነው እንዲህ መታ አድርጓ። ትምህርት ቤት ትምህርት ቤት ያው ለፋሲካ አክፍለው ቆረቡ አቃጠሉ። እሺ፣ አከፈለች። እሷ ስንት አመቷ ነው? ስንት አመቷ ነው? አስራ ሶስት ጉድ እኮ ነው። ከዛ ምን አደርጋችኋት? አራት ናቸው። እህትዋለች፣ ሁለት ጓደኞች አሉ። ይጸልያሉ፣ ይሰግዳሉ። ለስግዳት አብረው ነው የሚሄዱት። ይጸልያሉ። ምን ትጸልያለች? እስኪ፣ የዘውትር ጸሎት በቃል አትችላለች? የዘውትር ጸሎት በቃል በአማርኛ ትችላለች። በገና ይማራሉ። በገና ይማራሉ። አንድ ጊዜ በገና ላይ ጣላት፣ አፈረጥናት። ትምህርት ቤትም ተጥሏታላችሁ? ኧረ በደንብ በደንብ። እሺ፣ የእናትም ተነስቷል፣ የልጅም ተነስቷል። ለመጠየቅ አሁን አይመችም። የእሷን ችግር የምታውቀው ማናት? እሷ ናት። ስለዚህ ያው እሷ ራሷን እንድትሆን አክስቷ። እሷ አታውቅም፣ ያቺ ታውቃለች። ከዚህ በላይ አብራታለች። እንደ ያቺ ያቺ ታውቃለች፣ ምን እየሆነች እንደሆነ አብራት እኮ ነው። ደም በምታለቅሰው፣ እሺ፣ ነይ አክስት። እህትም አለች፣ እሺ፣ እህትም ነይ። የሷ የሷ ድፈት ይልና ዓይኑን ያፈጣል። አያታላቻቸው ሳታውቀው ትገብርለታለች እያፈላች ላይ ማናት የምትገብረው? ወይ አያታቸው ሳታውቀው ታፈላለች፣ አለች ትገብርላቸዋ፣ አለች። ከዛ የገበረችውን አውረዳ ለልጆቹ ብሉ ትላለች። አልባላም ሲሉ እንጀራ እንዳበሉ እያለች ትከለክላለች። እንከለክላለን ቤት ሁለቱ አንዳለች፣ ደግሞ ይጣላሉ፣ እናጣላለን። እሺ ነይ እስኪያ ክስትየው ደህና ነሽ? አትንኪኝ፣ ንኪው። ምንድን ነው የሚያደርጋት? ትምህርት ቤት በጣም ነው እንትን የሚላት፣ ይጥላታል። ትምህርት ቤት ተደውሎልኝ እሄዳለሁ፣ ወይ አባትዬው ይሄዳል። በገናም ገብተዋል፣ በገናም ይማራሉ። በገና ላይ ሁሉ እንትን ይሰውራታል፣ ይጥላታል። አባቶች ተጠርተው ነው እዛ ጸበል ምናምን ውሃ አድርገውላት እንትን ይሏታል። ቤት ውስጥም እንደዚሁ ይጥላታል፣ ማለት ይሰውራታል። በቃ ዝልፍልፍ አርጎ ነው የሚጥላት። ከዛ እኔ በጸበል ሰላም ለኪ እየደገምኩ በጸበል በምን ትመድ ይመልሳታል፣ ማለት ነው። እና እንትን ትለኛለች፣ እማ ምንድን ነው የሚያደርግሽ ስላል፣ በቃ ጭልም ያደርግብኝና እባብ ያሳድደኛል። ከዛ ስትነቃ እማ እንጨት ለቅሜልሽ እኮ መጣው ትለኛለች። እና በቃ ምንም የምትበላው ነገር ምንም ከሰውነት አይጠጋም። እቺ ሁለቱም በቃ ከሰውነታቸው አይጠጋም፣ ከሰውነታቸው አይጠጋም ምንም ነገር የለችም። የለችም ሰውነት ምንም የላትም። እየበላ ካንተ። አዎ፣ አዎ፣ አጸሊም ታፋጃለች። ቤት እየገባች ሁሌ ነገር ትፈልጋለች። እንግዲህ አፋጀሽኝ፣ ብለናታል። ሌላ ምን እንላታለን? እሺ ዝም በል። አሁን የቤተሰብ ሚስጥር አታውጣ። ማፈሪያ እኮ ነው። ክፋቱ እኳ አይደብቅም። እሺ ሌላ ምን አደረካት? እንጥላታለን ትምህርት ወይ እንደዛ አድርገናት፣ የሚሆን ስድስተኛ ወጣች፣ ትማራለች። አቃጠለችን። ይሰግዱን ጸሉ ነበር፣ ሰሞኑን አስቆም ናቸው። ጉዳሴ ማርያም ትጸልያለች፣ ትሰግዳለች። አዎ ለስግደት ሄደው ይጸልያሉ። መቶ አምስት መቶ አምስት ነው የሚሰግዱት። እሺ እስኪ ቀና በይ አንቺ፣ እህትሽ ናት። ቀና ናይተነሽ። ምንድን ነው የሚያደርጋት ትምህርት ቤት? ጌታ ማኖች በጨጓራ ሀሳቦ ይጥላታል። አብራችሁን የምትማሩት? አይ አንድ ትምህርት ቤት አንድ ላይ ክፍል ግን አንድ ላይ አይደለም። ከዛ ትታየኛለች ወይም ፌንት ወይም ወድቃ ይዘዋት ወደ ክኒሊክ ሲሄዱ ይታየኛል። ከዛ አንድ ያስፈቅጀ ይልጣል እና ወጥቼ ምናምን ጸሎታ አድርግላታለሁ። ከዛ በቃ አለቃም ስትል ወይ ይደወልለትና ቤተሰብ ይሄዳል። ከዛ እሺ፣ ዝም በል። አቤት፣ አቤት፣ አቤት። ይሞት ማጣ ነው። አሎ አጋንንት፣ ሞት ማጣ አለ፣ የሰው ሞጥ ማጣ አለ። ምንድን ነበር ይታየኛል ያለችው እባብ አይደል አሁን ይሄ ምናልባት ለሌላው ውሸት ሊመስል ይችላል እንዴት እባብ ይታያል የሚልም አለ እዚህ ውስጥ የችግሩ ባለቤት ማን ነው እሷ ብንጠይቃት ትነግረናለች አትነግረንም እንጠይቃት እሺ መልሳት በስላሴ ስም መልስ ነይ እስኪ እናቴ ነይ ደህና ነሽ ትምህርት ቤት ይጥልሻል? አዎ። በጣም። ምንድን ነው የሚታይሽ? በቃ የሆነ እባብ ሲነድፈኝ የሆነ ጫካ ውስጥ ስቀመጥ ጨለማ ነገር ነው የሚታየኝ። ሁሌ ነው እንደዛ የሚታይሽ? በወደቁ ቁጥር፣ ስትወድቂ ማለት ነው። ስለዚህ ስትወድቅ ጨለማ ነው የሚታያት፣ እባብ ነው። ስለዚህ ማን ነው የሚጥላት ማለት ነው? ራሱ አጋንንቱ ማለት ነው። ይሄ ትልቅ ምስክር ነው። ከዛ ስትነሽ ራስሽን ታያለሽ? ቶሎ አላቅም አንዳንዴ ሰው ነው አላቅም። ማን ነው ላሉ አንዳንዴ አይታወቀኝ። ትጸልያለሽ? ጸሎት ሃይማኖት፣ በቃልሽ ትቻለሽ፣ ትሰግጃለሽ። ልጆቻችሁን ፈትሹ እንግዲህ። እሺ፣ ና በስላሴ ስን፣ ና ና፣ ተንበርከክ። እሺ፣ ጠጋ። ሌላ ማን ያለው? ቡዳ፣ ዛር፣ መተት፣ ዛሮ ማነ ከእናት ስትወለድ ስትወለድ ገባ ነው። ከእናት እናት ደግሞ ኬት፣ ከእናት። ስለዚህ የእሱ አያት በቤተሰብ ውስጥ ጉድ ጉድ የሚያደርጉለት ምናምን የሚሰጡት ተው ተብለው፣ ይገርማል። እኔ ቤት ሄጃለሁ። አልሄድኩም። ሄዳል። መቼ? የዛሬ ስንት አመት? አሁን ስድስት አመት ሊሆን መሰለኝ። እሺ ማለት በማዘር ዙሪያ ማለት ነው። በቀደም ህልም አይታ ነበረ። ህልም አይታ ነበረ። አዎ፣ እና በጣም ነው የገረመኝ ህልሙ። እና ለማንም አልተናገርኩም። ደውዬ ነው የነገርኳትኝ ለሷ ማለት ነው። አልልም፣ አልልም እናገራለሁ። እና ህልም አይታ እኔና ማሬን ትለኛለሽ ቀስቅሰሽን ኑ ጻድቃኔ ማርያም እንሂድ ብለሽ ይዘሽን ትሄጃለሽ አለች እና ጻድቃኔ ማርያም በር ላይ ደርሰን የሆኑ አዛውንት ናቸውና ንጉቡ ንጉቡ ብሎ ተጠመቁ ግቡና ብለው አስጠመቁን እኛም ተጠመቅን እኔም ተጠመቅ አንችም ተጠመቅ ሽ አለች እና ሶስታችንም ተጠመቅን ከዛ በኋላ ተጠምቀን የእሷ ዝም ይላል አድፍጦ ዝም ይላል አለች። የኔ ግን ወጣ ከውስጥ የሆነ ነገር ሲወጣ ይታወቀኛል አለች። ከዛ የሆነ ብርሃን ሲገለጥ ይታወቀኛል፣ ግን እመብርሃን ናት አትታየኝም። ከላይ ብርሃኑ በደንብ ይታየኛል። ከዛ ወይኔ እናቴ መብርሃን እኔ ሳይገባኝ በልጅነቴ ብላ ከአንዱም ሁለት እየታየችኝ አለች። ድፍት ድፍት ብዬ ሰገድኩላት። ከዛ ከዛ ሳንወጣ ማዘር ትመስለኛለች አለች። አያቷ ማለት ነው አያቷ ሲኒውን ተሸክማ ምን አረክልኝ ምን ሰራህልኝ እስከ ዛሬ ያፈላው ካደንኩክ ምን አረክልኝ ብላ ወርውራ ስትሰብረው ስትጥለው ታዲያ ነያ ተጠመቂ ነይ እዚህ እኮ ፀበላ ተጠመቂ ስ አይ እኔ እንጦጦ ማርያም ሄጅ ነው መጠመቅ ምፈልገው ብላ እንጦጦ ማርያም ሄዳ ልትሄድ መንገድ ስትጀምር ከዛ አንድ ሴትዮ አለች ደግሞ ጎረቤት እና እሷ ለምንድ ነው ሲኑን የምሰብሪው ለምንድ ነው ስላት አይ መሰበር ስላለበት ምንም አላረግልኝም አልጠቀመኝም ብላ ስትል ህልሙ ትንሽ ረዘም የሚላል፣ ግን የእሷን ለመናገር ነው። ህልሙ ግልጽ ነው። በነገራችን ላይ ህልም ብቻ ሳይሆን መልእክት ነው። ቤታችን ጋር ሄደዋል። ይኸው የእሷ አድፍጧል አይደል የተባለው፣ ዛሬ ምን ሆኗል? አድፍጧል። በህልሟ ሲሸኝ አይታለች። ይኸው አሁን ምን ሊሆን ነው? ሊሸኝ ነው። ስለ ቤተሰብ ምን ያልተናገርኩም፣ ያው ስለተነሳ ነው የዛሬ ስድስት ዓመት እቤት ሄጄ እናታቸውን መክሬ፣ ለዛውም ሆን ተብሎ ቄስ ጠሩብኝ እንዳይሉ እንደ መንገደኛ ጳውሎስን ማር ስለነበር በፊት ሰው ልጠይቅ ወደዚህ ወደ ጳውሎስ መጥቼ ነው ብዬ እንደ ድንገተኛ ሰው ጎራ ብዬ ቡና ሲያፈሉ ቁጭ ብዬ አብሬ በቃ ቡናውን እጅ ያልጠጣሁት ቡና ቁርሱን በልቼ አጫውቼ ከዛ በዘዴ አድርጌ እንዲተውት እንዲጥሉት፣ እንደማይጠቅም ልጆቻቸውን መከራ እንደሚያበላ ዋጋ እንደሚያስከፍል ተናግሬ ግድ የለም እንደውም እኔ ዋስ ልሆኖት ጣሉትና አንድ ነገር ካደረገውት እግዚአብሔር እኔን ይቅጣኝ እርሶም ያቄስ እንዶ አስጥሎኝ እንዲያደረገኝ ብለው ይዘኑብኝ በእኔ ጣሉና ልጣሉ አልኳቸው። ዋስ ሆናለሁ፣ ለዚህ ቤተሰብ በነብስም በስጋም ዋስ ሆናለሁ። እኔ ተጠያቂ ሆናለሁ፣ እባኮትን ብለ ለምናቸዋል። እምቢ አሉኝ። በጣም ነበር ያዘንኩት፣ ምክንያቱም ምንም አልጠቀምም። አይጠቅምም ና እስኪ እመቤታችን የተናገረችውን አታስቀርም እንግዲህ እቤት እመጣለሁ። እሺ ስትወደዱት ስትወደዱት እየወደዱኝ እኮ ጫል ይሆን አልጠላሉኝ። ችግሩ እኮ እሱ ነው። እኔም እኮ ወዳቸዋለሁ የዋ ናቸው፣ ግን አልጠላሉኝ። ምን ላድርግ አሁን? ለአንድና ለመጨረሻ መጣለሁ። እሺ፣ ስለእናቷ ሳያውቁባት ተኛና ታለቅሳለች። ጠጋ። እሺ፣ ሁላችሁም ምንም ትሄዱት። እሺ፣ በአገስታልን በስላሴ ስም ባያሉ በመድኃኒዓለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም መተት፣ አይነ ጥላ፣ የቤተሰብ ዛር፣ የቡዳ መንፈስ በደሟ በአጥንቷ በሰውነቷ ያለነው ሁላችንም የምጥላት ሰይጣንም ለቀን እንወጣለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሏን አእምሯን አእምሯን በድንግል ማርያም ስም ጠጋ ብሎ እዚህ ከፍተናል። የመጨረሻችን ነው። በል ሰባት የጮህ እናውጡ፣ አንድ ላይ ቶሎ፣ በል አንድ እንዳይጥላሉ፣ ሁለት፣ ሶስት፣ አራት፣ አምስት በል ገንዝና የደ መጨረሻ የዘብሩ ዳኛ ቅዱስ ገብርኤል ሲኦል ያውርድ። በስም አታሳዝን። ይኸው ደግሞ ምን ታሳዝናለች? መናጣ ነይ እስኪ እናቴ ነይ፣ ነይ፣ ነይ። ተባረኪ፣ እግዚአብሔር ይባርክሽ። ደህና ነሽ? እግዚአብሔር ይመስገን። ምን ውስጥ ነበርሽ? አሁን እዚህ አታውቅም። እንግዲህ የሆነውን አንቺ ንገሪያት። እሺ መብራን የመጨረሻ ታርግልሽ። እመቤታችን ተምህርተሽን ትግለጸልሽ። አይዞሽ ብርች